የጽናት ድራማን የምንከታተል በጉጉት የምንጠብቀው ያው እንግዲህ ቤቲ በክፋቷ የታወቀች እንግዲህ ያው ድራማም ስለሆነ የተሰጣትን ካራክተር እየተወጣችው ነው ማለት ነው። ግን ሁሉ ነገሯ በቃ ክፋት፣ ምቀኝነት፣ ተንኮል፣ ስድቧ ራሱ አጸያፊ ነው ማለት ነው እና እንግዲህ ያው ከዚህ ቀደም ቤቲ ኪራም በጣም እንትን ብለው ነበረ ለእሱ ብዙ መስዋዕት እንደከፈለች ተናግራለች። ከእሱስ ጀምሮ እሱስ ውስጥ ስላለበት እሷም እንደገባች እና ከቤተሰብ ሁሉ እንደተገለለች ተናግራ ነበረ። እና ይህን ሁሉ መስዋዕት ከፍላ እንግዲህ ኪራ ለእሷ ስሜት እንጂ ፍቅር አልነበረውም ማለት ነው። ስሜቱ ፍቅሩ ምን ጋር ነበረ? ጽናት ላይ ነበረ። ጽናትን እየተረዳት አልነበረም። በዛን ጊዜ እንግዲህ ጽናት የዛ ቤት ሰራተኛ ሆና ባለችበት ሰዓት በጣም ነበር እሱ የሚሸማቀቀው እሷ ጋር ሲደርስ፣ በጣም በቃ የእንትን እያለ ነበር የሚያወራት። እንዳየነው ደግሞ ሰው ሲመጣ በጣም ነበር የሚያንቋሻት፣ እና ይህን ሁሉ ታግሳ እንግዲህ መድኃኒት የሚያክል ሰተዋት ብዙ ብዙ መስዋዕት እለሱ ከፍላለች ማለት ነው። እና ተሰድባለችም፣ ገረድም ብለዋታል፣ ግን እሷ ምንም ይሄ አልበገራትም ነበረ እዛ ጋ ደግሞ በጣም ጽናትን እዛ ቤት ያቆያት የእናቱ አደራ አለባት ማለት ነው። የትዬ እሱንም በማክበር ነው ቃል እንግዲህ ከባድ ነው ማለት ነው እና እንግዲህ ቤቲ በቅናት በመነሳሳት እንግዲህ ጽናት ያረገዘችውንም ልጅ ከሞት ተርፋለች። ልጁ ይወርድባትን ድራማ ቢሆንም ሶሲም ከዚህ በፊት እንግዲህ አደንዛዥ እፅ ሰጥታታለች ለጽናት ማለት ነው። ይህን ሁሉ አሳልፋ እንግዲህ ፍቅራችንም ብላ ኪራ ሁሉም ጥሎ ሲሄድ ተንበርክኮ ያው ቀለበት ሊያረግላት ሲል ጽናት ከእንግዲህ መታለል የለብኝም ብላ እንግዲህ ሄዳ ነበረ። ሲጣሉ ስትመለስ በኋላ ላይ እንግዲህ ይቅርታ ተጠያይቀው እዛ ቤት ገብታ ነበረ። በመጨረሻም አንድነት ወይም አስረሻ የምትባለውን ሴት ኪራ ሰራተኛ ሲፈልግና ያው ለደላላ ተናግሮ ነበረ ማለት ነው። በቤቲ ደግሞ ኪራ ሰራተኛ እንደሚፈልግ ስለምታቅ ለደላላው ነግራ ብር ሰጥታው አንድነትን እንድትሰልለት እዛ ቤት አስገብታታለች ማለት ነው። አንድነትም እንግዲህ የጽናትን የራቁት ቪዲዮ እንግዲህ ቪዲዮ ቀርጻ ለቤቲ አስተላልፋላታለች። ቤቲ ደግሞ ያንን በማስፈራራት ጽናት ኪራ ጋ እንድትገባ ሁኔታው ተመቻችቶላታል ማለት ነው። እንግዲህ ያ ሁሉ በደል ቀርቶ አሁን በፍቅር ልኖር ነው ብላ ጽናት እፎይ ስትል፣ ቤቲ መታ ትዳራቸውን፣ ህይወታቸውን፣ ደስታቸውን በትና ነበረ። በቃ አልፈልግሽም፣ ውጪ እዚህ ቤት ከእናቴ በታች እንደ እናት የምታስብልኝ የምትሳሳልኝ ሴት ያለ ቤቴ ማንም የለም ብሎ እንግዲህ ጽናትን አባሯት ነበረ። ሆኖም እንግዲህ ሁኔታው እንደተቀነባበረ ካወቀች በኋላ ጽናትም ከኪራ ጎን መሆን እንዳለባት አንድ ስልክ ይደወልና፣ ኪራ ወዶ እንዳልሆነ ኪራን እንዳትርቂው ቤቴ ናት ይህን ሁሉ ጉድ ያመጣች ብሎ ያ ስልክ ይደወልላታል። ጽናትም እንግዲህ ኪራንማ አልተወውም ይሄ ነገር ቤቴ አስፈራርታው ነው ብላ እሷም ከኪራ አራቀችም። እንዲሁም አብረው ሲሄዱ አብራ እየሄደች እንዲሁም ሆቴል ግብዣ ነበረ። ቀለበት ሊያረግልኝ ነው ብላ አስባ በሄዱ ሰዓት ምንድን ነበር ያለቻት? ከራት ግብዣ ተተረፈ በፌስት አላመጣልሻለሁ እሱንም ምናልባት ብላት አለች፣ እንግዲህ ቤቲ ማለት ነው። ይህንንም ምንም አላለችም ጽናት። ያው ኪራ እንዲጎዳ አልፈለገችም ነበረ። ያ ሁሉ የተቀናበረው በቤቲ ተንኮል ነበርና በዛም መሀል እንግዲህ ተዘገጃጅቶ ሁሉም ነገር ታለቀ በኋላ ቤቴ ቀለበት ሊደረግልኝ ነው ብላ ሽር ጉድ ባለችበት ሰዓት ነበረ ለጽናት የተደረገው ማለት ነው። እንግዲህ አንድነት ሁሉንም ነገር ለኪራ ነግረዋለች። ይህን ነገር ራሴን ማስጨነቅ የለብኝም በቃ ሰውነኝና ይሰማኛል። ቤቲ በልጄ ነው እንደዚህ የምትጨኩነኝ፣ መጨኮን የለብኝም በቃኝ ብላ ሁሉንም ነገር ለኪራ ተነገረችው በኋላ ለማንም ኪራ ሳይናገር ጽናትን ሰፕራይዝ አድርጓታል ማለት ነው። እንግዲህ እነ ሳሮና ሁሉ እነ ሳምሪም ተጠርታለች። ሁሉንም ነገር ታዘጋጁ በኋላ ቤት መታ ነበረ ማለት ነው። እንደውም ጽናት ለአባቷ ስልክ ደውላ በጣም እንደከፋት የሰው ሀገር ሰው ስለሆነች ብቸኛ እንዳረጓ ስትናገር እንደናፈቃት አባቷ ወደ ክፍለ ሀገር ትምህርት አስፈቅዳ መሄድ እንደምትፈልግ ያው ጽናት እዚህ ጋር አባቷን አሁንም እየዋሸች ነው ያለችው እንደምትማር አድርጋ ማለት ነው። እና እንግዲህ በዛ መሀል አንድነት ብድግ ብላ እንዴት ዋላችሁ? ዛሬ ደስታ ቀን ነው ልጄን ያገኘሁበት ብላ ስትጀምር፣ ቤቲ፣ ምንድን ነው ይሄ ነገር? ምን እየታሰበ ነው? ይሄ ሌላ ጊዜ ቢሆን አይሻልም እንደ ኪራዬ፣ አሁን የቀለበቴ ፕሮግራም እንዳይበላሽ ብላ ስትል እንግዲህ ይሄ ሁሉ ቤት ያቀናበረችው ነው። እኔ ብዙ ሰው አይቻለሁ፣ እንደ ቤቲ ክፉ አይቼ አላቅም። ስለዚህ ጽናት ይቅርታ አድርግልኝ ብላ እንግዲህ እግሯ ላይ ወድቃ ይቅርታ አርጋላታለች። ጽናትም ቤቲን በጥፊ መታታለች ማለት ነው። ቤቲ እንግዲህ እብደቷ ቀጥሎ፣ ኪራዬ የኔ ነው ኪራ፣ እኔ አንተ ብቻ ነኝ፣ ኪራዬ የኔ ብቻ ነው፣ ከዚህ ቤት አልወጣም ኪራ ይፈልገኛል እያለች ነበረ። እንግዲህ ኪራ ለአንድነት ልጅ ወይ ለማስረሻ ያው ቤት ተከራይቶ ልጇን ከቤቲ ጋር መጥቷል ማለት ነው። እንግዲህ ቤቲና አንድነት የተገናኙበት የአንድነት ልጅ ታሞ ስላሳከመችላት እሷ ደግሞ ይህንን ግዳጅ እንድትወጣ ነበረ በጣም ነው የሚያሳዝነው። እንግዲህ ቤቲ